አልሃጅ አሊኮ ዳንጎቴ፣ እንዲሁም የቻይና ወንድማችን ና ለዚህ ኢንቨስትመንት ከሩቅ ምስራቅ የመጣው አብረር ጆ ጎንሸን የጂሲኤል ፕሬዚዳንት ና ቸርማን፣ የተከበራችሁ ሚኒስትሮች፣ የሀገር ሽማግሌዎች፣ እዚህ ስፍራ የተገኛችሁ ኢትዮጵያውያን በየቤታችሁ የምትገኙ ኢትዮጵያውያን በሙሉ፣ ትላልቅ ነገር ለመጀመር የጀመርነውን ለመጨረስ የኢትዮጵያን ልክ ለማስተካከል ወደሚገባን የብልጽግና ማማ ለመውጣት በምናደርገው ጥረት ሁሉ መከናወን የሰጠን የተናገርነውን እንድንተገብር የረዳን ፈጣሪያችን እጅጉኑ የተመሰገነ ይሁን። ዛሬ ወር ባልሞላ ጊዜ ውስጥ ሌላ ትልቅ አነቃቂ አምርቂ ለኢትዮጵያ ብልጽግና መሰረት የሚጥል ስራዎች ስራ አይደለም ስራዎች የምናስጀምርበት እለት ነው። ይህንን ስራ የስኬቶቻችን ማብሰሪያ የማንሰራራት መሻታችን ማሰሪያ አድርገን እንወስደዋል። ምክንያቱም እያንዳንዱ ስኬት ተሰናስሎ የኢትዮጵያን ማንሰራራት እውን ማድረግ እንዲችል ስለሆነ ዋና ትልሙ። ይህ ቀን ለኢትዮጵያውያን ታላቅ ቀን ስለሆነ ለመላው ኢትዮጵያና የኢትዮጵያ ወዳጆች እንዲሁም የኢትዮጵያ የልማት እውነተኛ አጋሮች እንደ አሊኮ ዳንጎቴ እና እንደ እንደጁ ያሉትን ጨምሮ እንኳን ደስ ያላችሁ እንኳን ደስ ያለን ለማለት ትወዳለሁ። 2017 እና 2018 ልክ እንደ 100 ዓመት የሰፋ የአንድ ወር ጊዜ ለኢትዮጵያውያን አምጥቷል። በ2018 ዋዜማ ሕዳሴ የሚባል የንጋት ብስራት የተበሰረበት እጅግ ከፍተኛ የሆነ ለአፍሪካ በሙሉ የሚያነቃቃና የሚያበረታታ የኢነርጂ ፕሮጀክት አስመረቅን። አንድ ወር ባልሞላ ጊዜ ውስጥ አሁን እዚህ ቦታ ያስጀመርናቸውንና ወደ አስር ቢሊየን ዶላር የሚጠጋ ኢንቨስትመንት በሱማሌ ክልል ለማስጀመርና ለማስመረቅ ስለተገናኘን እንኳን ደስ ያላችሁ ለማለት እወዳለሁ። ዛሬ ለሶማሌ የብልጽግና ፀሐይ ወጣላት። ይህ በሶማሌ የታየ ብርሃን በመላ ኢትዮጵያ እስኪረጋገጥ እያንዳንዱን ዜጎቻችንን ካሉበት የድህነት አረንቋ አውጥቶ ወደሚገባቸው የብልጽግናና የልማት ደረጃ እስኪደርሱ ድረስ እኔና እናንተ የሚጠበቅብን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 ሜጋ ሜጋ ፕሮጀክቶች እስከ 30 ቢሊዮን ዳላር የሚጠጉ ኢትዮጵያ ውስጥ ይጀመራሉ ብዬ ስናገር እንዲሁ ለመናገር ብቻ ያልኩ የመሰላቸዋሉ። የሰላሳውም ቢሊዮን ዳላር ኢንቨስትመንት ልክ ዛሬ እንዳያችሁት ሙሉ በሙሉ ተጠንቶ ዝግጅት ተደርጎበት የሀብት ምንጭ ተለይቶ ካለምንም ጥርጥር በሚቀጥሉት አምስት እና ስድስት ዓመታት የሚፈጸሙ ፕሮጀክቶች ይሆናሉ። ከነዚህ ውስጥ አንደኛው የ3.5 ሚሊዮን ቶን ሪፋይነሪ ዛሬ እዚህ ያስጀመር ነው፤ እንዲሁም እጅግ ግዙፍ የሆነ የፈርትላይዘር የማዳበሪያ ፋብሪካ ከዚያ በተጨማሪ ደግሞ ከካሉፕ ወደዚህ ከመቶ ኪሎ ሜትር በላይ ጋዝ ትራንስፖርት የምናደርግበት ፓይፕላይን ሶስት ፕሮጀክቶች እዚህ ጎዴ ላይ ያሉ ሲሆን ካሉብ ላይ ደግሞ የመጀመሪያው ፌዝ የጋዝ ፋብሪካ ዛሬ ስራ ይጀምራል። ሁለተኛው የጋዝ ፋብሪካ አስራ ሁለት እጥፍ ከአንደኛው የጋዝ ፋብሪካ የሚበልጥ ዛሬ ይጀምራል። የአንድ ሺህ ሜጋዋት ኢነርጂ አንድ ሺህ ሜጋዋት ሲባል ከህዳሴ ከሚያመነጨው ከግማሽ በላይ ዛሬ በካሉብ የኢነርጂ ማስጀመሪያ ፕሮግራም ይኖረናል። እነዚህ ሲደመሩ ፕላስ ኦር ማይነስ 10 ቢሊዮን ዳላር ይጠጋሉ። በቅርቡ የተፈራረምነው የኒውክለር ፕላንት ከ5 እስከ 7 ቢሊዮን ዳላር ይፈጃል። በቅርቡ እንዲሁ ፕሮግራም የምናስጀምረው የወርቅ ሪፋይነሪ እና የብር ማተሚያ ፕሮጀክቶቻችን በአዲስ አበባ ላይ ስራ የጀመሩ ሲሆን እነሱም እንዳስፈላጊነቱ የሚገለጥ ይሆናል። የኤርፖርት ስራችን ወደ 10 ቢሊዮን ዳላር የሚጠጋ ፕሮጀክት ይሆናል። የሃውሱ ሲጨመር 30ው ተጠናቀቀ ማለት ነው። ዛሬ የምናስጀምረው የሪፋይነሪ ፕሮጀክት ለኢትዮጵያ አዲስ አይደለም። በ1959 ዓ.ም እንደ ኢትዮጵያን አቆጣጠር በአሰብ ፖርት አካባቢ 500ሺ ሜትሪክ ቶን ማጥራት የሚችል ሪፋይነሪ ኢትዮጵያ ገንብታ ነበር። ከአራት ዓመት በኋላ 1963 ዓመተ ምህረት ወደ 800ሺ ሜትሪክ ቶን አሳድጋ ነበር። አለመታደል ሆኖ ፖርቱን ስናጣ ቢያንስ ሪፋይነሪው የኢትዮጵያ ሀብት ኢንቨስትመንት ስለሆነ ወይ ወደ አዋሽ ወይ ወደ ድሬዳዋ መምጣት ሲገባው ሪፋይነሪው እዛው ቀልጦ ቀረ። ይህ ጉዳይ ሀገር ወዳድ ለሆኑ ኢትዮጵያውያን የሚያስቆጭ የሚያንገበግብ ጉዳይ ነው። ፖርት ላይ ኢንቨስት አድርገን፣ ኤርፖርት ላይ ኢንቨስት አድርገን፣ መንገዶች ላይ ኢንቨስት አድርገን እነዚያን እንኳን ማጣት ሳያንሰን በብዙ ሀብት የተገነባ ሪፋይነሪ ደግሞ ለኢትዮጵያ ብቻ የሚያገለግል ሪፋይነሪ በቆመበት እንዲበላሽና እንዲጠፋ መደረጉ እጅግ የሚያስቆጭ ተግባር ስለሆነ ያ ቁጭታችንን በምሬት፣ በለቅሶ፣ በሐዘን ሳይሆን እንዲህ በተግባር በመስራት መወጣት ስላለብን እዚህ ቦታ ዛሬ ያስጀምር ነው። ሪፋይነሪ ሶስት ነጥብ አምስት ሚሊዮን ሜትሪክ ቶን ማለት እዚያ አሰብ ካጣ ነው ቢያንስ አራት ጥፍ ማለት ነው። መበቀል በተግባር ማለት እንደዚህ ነው። ስምንት መቶ ሺህ ሲጠፋ 3.5 ሚሊዮን አድርጎ መስራት ማለት ነው። እዚህ ሶማሌ ክልል ሽማግሌዎች አንድ ታዋቂ አባባል አላቸው። ስለ ሞኝ ሰው ሲናገሩ ከዛፍ ላይ ያለውን ፍሬ ለመቅጠፍ በእጁ የያዘውን ጣፋጭ ፍሬ እንደሚጥል ሞኝ ልጅ ነው። ይሁን ነው ገና ለገና ኢትዮጵያን ለማስተዳደር ኢትዮጵያን ለማልማት ያላትን ፍሬ እየበተን ሳይሆን እየሰበሰብን መሆን አለበት። ያ ደግሞም የሆነው ከትናንትና ጋር በጥቅሉ ሳንጣላ ስንቀር ነው። ትናንትና ውስጥ መልካም ስራ ሲኖር ፈልቅቀን የምንጠቀም የምናሳድግ፣ ትናንትና ውስጥ ስንክሳር ስተ ሲኖር የምናርም ከሆነ ሪፋይነሪን የሚያክል ነገር እንደ ዋዛ ጥለን አንመጣም። ይህንን አይነት ጥፋት ዳግም ላለመፈጸም ኢትዮጵያውያን ካለንበት መነታረክ ካለንበት መባላት ወጥተን እንደዚህ ባለው ትላልቅ ስራ የኢትዮጵያን ስም ማስጠራት የኢትዮጵያን ከፍታ ለልጆቻችን የተሻለች ሀገር መስራት የሁላችን የሰርክ ስራ መሆን ይኖርበታል ኢትዮጵያውያን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 በዚሁ መንፈስ በትብብር አብረን እንድንሰራ በተደጋጋሚ እንዳሳስብኩት ዛሬም ከአደራ ጭምር ላሳስባችሁ የምወደው ነገር የኢትዮጵያ ብልጽግና የማይቆም ስለሆነ፣ የጀመርነውን መጨረስ የማይቆም ስለሆነ፣ የግመሉ ጉዞ በውሾች ጩኸት የማይደናቀፍ ስለሆነ፣ ጊዜያችሁን፣ ጉልበታችሁን ከምታባክኑ ከግመሉ ጋር ተባብራችሁ ሩጫችሁን እንድታፋጥኑ በዚሁ ታላቅ ቀን በመላው የኢትዮጵያ ህዝብ ስም ላሳስባችሁ እወዳለሁ። ህልማችን ሩቅ ነው፤ ተስፋችን የሚጨበጥ ነው። የምግብ ሉዓላዊነት በኢትዮጵያ ውስጥ እናረጋግጣለን። የምግብ ሉዓላዊነት ለማረጋገጥ ማዳበሪያ በእጅጉ አስፈላጊ ቢሆንም ቅድም በጎዴ አካባቢ ስንንቀሳቀስ እንዳያችሁት ትላልቅ ወንዞች ክረምት ከበጋ የሚፈሱበት እንደዚህ ያለው አስደማሚ ሜዳ ትንሽዬ ማሽንና ማዳበሪያ ቢያገኝ እንኳን ኢትዮጵያን ቀጠናውን ሊመግብ ስለሚችል የሶማሌ ክልል አመራሮች ቀን መጥቶላችኋል፣ ጊዜ መጥቶላችኋል፣ እድል አግኝታችኋል። ይህ እድል ሳይባክን በአንድ ልብ በአንድ መንፈስ ተባብረን የሶማሌን ክልል ለሶማሌ ብቻ ሳይሆን ለምስራቅ አፍሪካ የሚተርፍ ልማት ያለበት ክልል እንድናደርግ አደራ ልላችሁ እፈልጋለሁ። ክቡር አቶ ሙስጠፌ እና ካቢኔያቸው እንኳን ደስ ያላችሁ፣ ታላቅ ታሪክ ነው። በሶማሌ ክልል ላለፉት መቶ ዓመታት ተደምሮ አስር ቢሊዮን ዶላር ኢንቨስት አልተደረገም። ኢትዮጵያውያን ናቸው፣ ልማት ይገባቸዋል ሰከንደሪስ አይደሉም፣ አጋር አይደሉም፣ የሀገር ምሰሶ ናቸው ብሎ ብልጽግና ስለሚያምን እንደዚህ ያለውን ኢንቨስትመንት ስላመጣ ጠብቃችሁ ከፍሬ እንድታደርሱት፣ ሰላማችሁን እንድትጠብቁ፣ እነዚህን ኢንቨስተሮች እንድትንከባከቡ እኛን አምኖ ስለመጡ እንክብካቤ ያስፈልጋቸዋል። በሚያስፈልጋቸው ድጋፍ ሁሉ ከጎናቸው እንድትቆሙ አደራ እያልኩ ክቡር አቶ ሙስጠፌ ከዛሬ ጀምሮ የሶማሌ ክልል ፕሬዝዳንት ብቻ ሳይሆኑ የነዚህ ስድስት ፕሮጀክቶች የቅርብ ጠባቂ ስለሆኑ እያንዳንዱ ሀብት ሳትፈስ ለቁም ነገር እንድትሆን እኛን አምነው የመጡ ባለሀብቶች ደግሞ ትርፋማ እንዲሆኑ ደስተኛ እንዲሆኑ፣ ከእኛ ጋር ሞር ኢንቨስት እንዲያደርጉ የእርስዎን ኃላፊነት እንዲወጡ በአክብሮት ላሳስበው እወዳለሁ። መላው ኢትዮጵያውያን እንኳን ደስ ያላችሁ! ታላቅ ቀን ነው። የታላላቅ ስራዎች ጅማሮ ነው። ይህ ጉዳይ ተጠናክሮ የሚቀጥል ይሆናል። ወንድሜ አልሃጅ አሊኮ ዳንጎቴ ስላመንከን ሀብትህን፣ እውቀትህን፣ ገንዘብህን እኛ ጋር ለማፍሰስ ስለፈቀድክ በመላው የኢትዮጵያ ሕዝብ ስም ያለኝን ክብርና ፍቅር ስገልጽልህ በታላቅ ደስታ ነው። እንዲሁም ወንድማችን ጁ ከሩቅ ምስራቅ ኢትዮጵያን ወዳጅ ኢትዮጵያን የሚያምን ሆኖ በቻይና መንግስት ድጋፍ እንደዚህ ያለውን ትላልቅ ኢንቨስትመንት ሊሰራ ከኛ ጋር ስለመጣ እጅግ ደስተኛ መሆናችን ያለንን ፍቅርና አክብሮት ልገልጽላችሁ እወዳለሁ። ለሁለቱም ባለሀብቶች ላረጋግጥላቸው የምፈልገው ኢትዮጵያ ውስጥ በመንግስት ደረጃ ኮራፕሽን ቦታ የለውም። አንድም ብር ባልተገባ መንገድ ላልተገባ ሰው አታውሉም። ሀብታችሁ ሙሉ በሙሉ የሚውለው ለታለመለት ዓላማ ብቻ ሲሆን፣ የእኔና የጓደኞቼ ስራ እናንተንና ህዝባችንን በንጽህና ማገልገል ስለሆነ ኮራፕሽን ፍሪ ብቻ ሳይሆን በጣም ፋስት ሰርቪስ እየሰጠን የምናስደስታችሁ መሆኑን በድጋሚ ቃል ልገባላችሁ እፈልጋለሁ። ይህ ፕሮጀክት እንዲሳካ በጣም በርካታ ወገኖች ከፍተኛ ትብብርና ስራ አድርገዋል። ከነዚህ ውስጥ ጥቂቶቹን ለማመስገን እወዳለሁ። የቀድሞ የትራንስፖርት ሚኒስቴር ዳግማዊት ሞጎስ ይህ ጉዳይ ተጀምሮ እስኪያልቅ ልክ እንደ ድሮ በታማኝነት ሀገሯን ለማገልገል የሚያስደንቅ ብቃትና ቁርጠኝነት ስላሳየች በእናንተ ፊት እንዳመሰግናት ይፈቀደልኝ። ኢንጂነር ሀብታሙ ተገኝ ሚኒስትር ዴታዎች፣ የማዕድን ሚኒስትር አባላት እስካሁን ያሳያችሁ ትጋት የሚያስደንቅ ነው። ስራው እስከሚጠናቀቅ በዚሁ መንፈስ እንድትቀጥሉ አደራ ልላችሁ እወዳለሁ። የሶማሌ ክልል ፕሬዝዳንት፣ የካቢኔ አባላት እና ማህበረሰቡ ይህንን ልማት በከፍተኛ ደስታ ተቀብሎ አስፈላጊውን ትብብር ማድረግ በመቻላቸው ከፍተኛ ምስጋና ይገባቸዋል። እነሱንም አመስገን እፈልጋለሁ። መላው ኢትዮጵያውያን፣ የአፋር ወንድሞቻችን፣ የኦሮሚያ ወንድሞቻችን፣ የትግራይ ወንድሞቻችን፣ የአማራ፣ የቤኒሻንጉል፣ የጋምቤላ፣ የሀረሪ ወንድሞቻችን፣ በደቡብ በሲዳማ ያሉ ወንድሞቻችን፣ ሁሉም ለሶማሌ ለወጣው ፀሐይ፣ እንኳን ደስ ያላችሁ ማለት እፈልጋለሁ። የኢትዮጵያ መንግስት በዚህ ውስጥ በሁሉም ፕሮጀክቶች ትላልቅ ሼር ባለቤት ስለሆነ ለኢንቨስተር እየሰጠን ሳይሆን ከኢንቨስተሮች ጋር በጋራ ማዳበሪያውም ግማሽ የሚተካከል ሀብት የኛ ነው። በሪፋይነሪውም፣ በክሪፕቶውም በሁሉም የኢትዮጵያ የሚገባትን ያክል ሼር ይዛ አብራ ስለምትሰራ መላው ኢትዮጵያውያን እንኳን ደስ አላችሁ። ዛሬ ጀምረናል። ጨርሰን ደግሞ እናሳያችኋለን። እጅግ አድርጌ አመሰግናለሁ።